በጎጃም አገው ምድር ሶስተኛ ክፍለ ጦር በስሙ የተሰየመለት የጀግናው ደራሲና ጋዜጠኛ አቤ ጉበኛ የሕይወት ታሪክን እንዲህ ባጭሩ እናስቃኛችሁ። ደራሲ አቤ ጉበኛ በምዕራብ ጎጃም ዞን ባቸፈር ወረዳ ልዩ ስሙ ኮረንጭ ታቦ በተባለ ቀበሌ ከአባቱ ጉበኛ አምባይና ከእናቱ ወይዘሮ የጋርዱሽ በላይ ሰኔ 25 ቀን 1925 ዓ.ም ተወለደ። አቤ ጉበኛ ወላጅ እናቱን በሞት የተነጠቀው ገና የሶስት ዓመት ሕፃን በነበረበት ጊዜ ሲሆን እድሜያቸው 17 ዓመት አልሞላም ነበር። አቤ እናቱን ያጣው ገና በህፃንነት እድሜው ስለነበር በእናቱ ሞት በጣም ይሰማው ነበር። በመሆኑም ከጎለመሰ በኋላ ስለ እናቱ የሚከተለውን ግጥም ጽፏል። እግዜር ባያድለኝ እናት እንድጠቅም ወዴት ብዬ እርዳሽ እናቴን አላቅም! እናቴ በድንገት ተነስተሽ ባይሺ፣ ማሚቴ ለለሽ ማማ ለለሽ ከ30 ስር ቀን እንኳን ልጅሽ አንቺ 17ን ሳደርሽ ቀረሽ። ደራሲ አቤ ጉበኛ እድሜው ለትምህርት ሲደርስ በመጀመሪያ የአብነት ትምህርቱን በኢስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዜማውን፣ ዳዊቱን፣ ቅኔውንና አቋቋሙን ለ አስራ ሁለት ዓመታት የተከታተለ ሊቅ ነበር። ቅኔ አዘራረፋቸውንም ሰምቶ አቃንቱ ያስተካከላቸው መምህሩ እሱ አቤ ጉበኛ ሳይሆን አቤ ጉደኛ ነው ብለውለታል። አቤ ከሃይማኖታዊ ትምህርት በተጨማሪ የዘመናዊ ትምህርቱን በዳንግላ ከተማ ይከታተል የነበረ ሲሆን በ1949 ዓ.ም ዳንግላን ትቶ ወደ አዲስ አበባ በመሄድ በዓታ ቤተክርስቲያን ተጠግቶ እንደ ቆሎ ተማሪ ሆኖ ቆይቷል። አቤ ድቁናን፣ ቅስናን፣ ድብትርናን አጠቃሎ ያውቅ ስለነበር አዲስ አበባ ሐና ማርያም በመሪጌትነት ተጠግቶ ቀሳውስትን፣ ዲያቆናትን፣ መዘመራንን ይመራ ነበር። ገና ዳንግላ ዘመናዊ ትምህርት ቤት በመማር ላይ ያለ የጀመረውን የአማርኛ ግጥም የመጻፍ ፍቅሩን በማጠናከር በ24 ዓመቱ ሚያዝያ 12 ቀን 1949 ዓ.ም በታተመው አዲስ ዘመን ጋዜጣ ላይ ልቡ ገበሬው ዘንድ መሆኑን የሚያመለክት በህብር መንገድ አንድነት ያለውን ጠቀሜታ በግጥሙ በመግለጽ በጋዜጣው እንዲወጣ አድርጓል። በዚህ ጋዜጣ ግንቦት 10 ቀን 1949 ዓመተ ምህረት የሐዘንን ጉርጉሮ በሚል የጻፈው ግጥሙ በውስጡ ያመቀውን ከመተንፈስ ወደ ኋላ የማይል ደራሲ መሆኑን አመላክቷል። በ1949 ዓመተ ምህረት ከመቅስፈት ሰራዊት ይጠንቀቅ ሰራዊት በሚል ርዕስ አነስተኛ የግጥም መጽሐፍ አሳትሟል። ይህንን ክህሎቱን በማሳየት በ1951 ዓ.ም ምረት በ26 ዓመቱ በማስታወቂያ ሚኒስትር በጋዜጠኝነት ተቀጥሮ ሰርቷል። በዚህ ያልተወሰነው አቤ በ1953 ዓ.ም ምረት በአሳተመውና የሮማ ወዳደቅ የሚል ስያሜ በሰጠው የተውኔት መጽሐፉ ገበሬው በአጼ ኃይለሥላሴ ሥርዓት ስርዓት ያለውን ብሶት ቁልጭ አድርጎ ማሳየቱ አቤ ጉበኛ ሕይወቱን ለሚያምንበት ዓላማ አሳልፎ ለመስጠት የተዘጋጀ መሆኑን የሚያረጋግጥ ነበር። በወቅቱም የነበረውን ግፈኛ ስርዓት በማውገዝ ከጻፋቸው በርካታ መጽሐፍቶች ባሻገር በ1955 ዓ.ም ምህረት ባወጣው የአመጽ ኑዛዜ በተሰኘ ልብ ወለድ መጽሐፉም ተምረውም ሆነ ሰርተው ሀብት ያገኙ ሰዎች ድሃ ወገኖቻቸውን እንዲረዱ አሳስቧል። የጭቆናና የድህነት ቀንበር የተሸከሙ ወገኖችንም ነጻ የመውጣታቸው ጉዳይ አጠያያቂ አለመሆኑን ገልጿል። አቤ ቀደም ሲል በጻፈው መጽሐፍ ሳይወሰን በ1956 ዓ.ም ሐምሌ ወር ላይ ሰይፈ ነበልባል የተሰኘውን መጽሐፉን አሳትሟል። መጽሐፉ እንዳልወለድም ከሽያጭ ይታገዳል፣ ይቃጠላል የሚል ጥርጣሬ በሕዝቡ ላይ ስለነበር መጽሐፉን ለማግኘት ከፍተኛ ርብርብ ነበር። በሁለት ተከታታይ ወራት ብቻ ለአራት ጊዜ በተደጋጋሚ ታትሟል። መጽሐፉ በደርግ ዘመነ መንግስት እስከ 1968 ዓ.ም ድረስ የተሸጠ ሲሆን የሚመጣውን የደርግ አገዛዝ ቀድሞ ተችቷል። ይህ መጽሐፍ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ 25000 ኮፒ ታትሞ የተሸጠ ስለነበር በሀገሪቱ በከፍተኛ ስርጭት የመጀመሪያው ነበር። በዚህ መጽሐፍ ካልወለድም በጠራ መልኩ ለኢትዮጵያ ምን ዓይነት መንግስት እንደሚያስፈልጋት አትቶበታል። አቤ ጉበኛ የሚጽፋቸው ጽሑፎች ለመንግስት አስቸጋሪዎች በመሆናቸው በ1955 ዓ.ም አልወለድምን በጻፈበት ወቅት ይደረግበት የነበረውን ክትትልና ይህን መጽሐፍ ከጻፈ በኋላ በ1957 ዓ.ም መስከረም ወር ላይ የተጠናከረ ክትትል እንዲደረግበት በመንግስት ባለስልጣናት ደብዳቤ ተጽፏል። በብዕሩ ነጻነቱን ለማስፈን የሚታገለው አቤ ጉበኛ ጨቋኙንና አስከፊውን የአገዛዝ ሥርዓት በዱለው ደብድቧል። ይህን ሁሉ ጣውረር ተቋቁሞ ትግሉን ያካሄድ የነበረው አቤ ከፖለቲካ ይልቅ ማህበራዊ ትችት የሰለጠነበትና የዘመኑን አሰቃቂ ህይወት ገጽታ ፍንትው አድርጎ የሚያሳይ ከልታማ ዋህቴ የተሰኘውን አጭር ልብ ወለድ ጥር 4 ቀን 1957 ዓ ም አሳትሟል። ፖለቲካዊ፣ ማኅበራዊና ሃይማኖታዊ ትችቶችን በጽሑፎቹ የሚሰነዝረው አቤ እያካሄደ ባለው የብዕሩ ውጊያ ባለመርካቱ ሌት ተቀን የሚያንገበግበውን የሀገሩን ጉዳይ እልባት ለመስጠት ተግባራዊ ትግል ማድረግን መረጠ። ወደ ተግባርም ገባ። በ1957 ዓ ም ሰኔ ወር ላይ በተካሄደው የህዝብ እንደራሴ ምርጫ ለመወዳደር የ50 ሰዎችን ድጋፍ ፊርማ አገኘ። ህጋዊ ፍቃድም ተሰጥቶት ዘመቻውን አጧጧፈ። ሕዝቡን በነቂስ ወጥቶ እርሱን ለመምረጥ አሰፈሰፈ። ዳሩ ምን ያደርጋል፣ የሀገሪቱ የነጻነት ታጋይ አቤ ጉበኛን ሰኔ 21 ቀን 1957 ዓመተ ምሕረት ድንገት ሳይታሰብ በጸጥታ ኃይሎች ተይዞ ብዙ ስቃይና እንግልት ደረሰበት። በምርኩዝ ለመሄድም ተገደደ። ደፋሩ ደራሲ አቤ ጉበኛ ከሚወደው የኢትዮጵያና የአዲስ አበባ ህዝብ ተነጥሎ በብርቱ ጥበቃና ቁጥጥር ስር ሆኖ በሚከተሉት አኳኋን በግዞት እንዲኖር ተፈረደበት። በቀን ሦስት ጊዜ ፖሊስ ጣቢያ እየሄደ እንዲፈርም ተወሰነ። በከተማው ውስጥ የሚዘዋወርባቸው ቦታዎችና ሰዓቶች ተወሰኑ። ለጥበቃ ምቹ የሆነ ቦታ እንዲከራይም ተደረገም። በህዝብ መሰብሰቢያና መጠጥ ቤት እንዳይገባ ተከለከለ። ከአድመኞች እና ተጠርጣሪ ከሆኑ ሰዎች ጋርም እንዳይገናኝ ተደረገም። ከውጭ ሀገር ከመጡ ሰዎች ጋር እንዳይገናኝም ሆነ። ለቤተሰብም ሆነ ለመንግስት የሚጽፈው ደብዳቤ መመርመር እንዳለበት ተወሰነ። በእጁ በወር ከሀምሳ ብር በላይ እንዳይይዝ ተደረገ። ጠቅላላ የዕለት ሁኔታውንና የሚያደርገውን ግንኙነት ሁሉ የሚከታተል ተቆጣጣሪና ተጠባባቂ በስውር ተመድቦ ስለ አጠቃላይ ሁኔታው በየሶስት ወሩ ሪፖርት እየተደረገ ኑሮውን በጎሬ ከተማ እንዲገፋ ተደረገ። በሐቀኝነቱ በሀገር ወዳድነቱና ለነጻነት ባለው ጽኑ ፍቅር ለከፋ ስቃይ እየተዳረገው አቤ ከአራት ወር ተኩል በኋላ ሞቻ የሰው መሞቻ ወደ ተባለ አስከፊ ቦታ ተወረወረ። የሰው ልጅ ሊሸከመው የማይችለውን ችግሮች ተሸከመ። አቤ በግዞት ላይ እያለም በርካታ ደብዳቤዎችን በመጻፍ መንግስትን ከመተቸት ወደ ኋላ አላለም ነበር። የደረሰበትንም በደል እንደሚከተለው ገልጿል። እኔ የማንም መጫወቻ ሆኛለሁ። እኔ በፍጹም ተሰቃይቻለሁ። በኑሮዬ ካለብኝ ችግር ሌላ እኔን ለማበሳጨት የሚፈጽሙብኝ ተግባሮች ብዙ ናቸው ምናለ አለ መንግስት ያሰበብኝን ንጹህ ቅጣት ቢፈጽምብኝ ምናለ በኢትዮጵያዊነት በኢትዮጵያዊነቴ ባላፍር ምናለበት አለበት በሀገር ፍትህና ሰብዓዊ መብት ተስፋ ሳልቆርጥ በሞት በማለት የደረሰበትን እንግልት የገለጸው በ1958 ዓመተ ምህረት በጻፈው ደብዳቤም መብቱ ያላንዳች ፍርድ መገፈፉን የደረሰበትን ችግር በጦር ሜዳ የተማረከ ጠላት እንኳን የማይፈጸምበት መሆኑን ጠቅሶ በረሃብ ከሚጠቃ ይልቅ ምግብ እያገኝ እንዲታሰር ጠይቋል። በ1958 ዓ ም መጋቢት ወር ላይ በጻፈው ደብዳቤ በሀገሪቱ ያለው መንግስት ብሔራዊና ሰብአዊ መብት ገፋፊ ንጹሐንን ከወንጀለኛው አብልጦ የሚቀጣ ሩህሩህ ወገኖቹን አፍቃሪ ዜጋን በጭካኔ የሚያሰቃይ መሆኑን በመጠቆም ስርዓቱን አውግዟል የአቤ ጥያቄዎች ምላሽ አላገኙም እጣፋንተው መታሰር መገፋት መራብ መጠማት መጋዝ መዋከብ ብቻ ሆነ በህጋዊ መንገድ ሐሳቡን ለገለጸው በሰላማዊ መድረክ በአገሪቱ ፖለቲካ ለመካፈል ጉዞ ለጀመረው አቤ ጉበኛ በሰዎች ስልጣናዊ ኢኮኖሚያዊ ስግብግብነት ለዚህ ይበቃ። ግዞተኛውና መንግስታዊ ህገ ወጥነትን ለመጋፈጥ ብርቱ ብዕራዊ ትግል ያደርግ የነበረው ደራሲ አቤ ጉበኛ እስከ 1961 አንድ ዓመተ ምህረት ለሶስት ተከታታይ አመታት በእስርና በግዞት ቆይቷል። በ1969 ዓመተ ምህረት በጻፈው ጽሑፍ በታሰረባቸው ሦስት ዓመታት በበሽታ በረሃብና በግዞት ብዙ መማቀቁን አስፍሯል። ሞቻ ከተማ የግዞት ዘመኑን የገፋበት ኮረብታማ ቦታ ላይ እየተሰራ ስለነበር ያቤት ዛሬም ድረስ ኮረብታማ ሆቴል ይባላል። የመጀመሪያ ልጁን ሚካኤል አቤን ያፈራው በዚህ የግዞት ወቅት ነበር። አቤም የግዞት ሕይወት መራራነቱን በሚከተለው ቅኔ ይጠቁሟል። መቱንም አላየሁ ጉሬንም አላየሁ እናንት ዘመዶቼ አልሞትኩም ያለሁ ያለው አቤ በ1961 ዓ.ም ምረት ከግዞት እንደወጣ በሁለት ቀን ውስጥ ማለትም መስከረም 22 ቀን 1961 ዓ.ም ምረት የሐሜት ሱሰኞች የተሰኘ መጽሐፉን አሳትሟል። በመጽሐፉ ግጥምና ወጉ የተካተተበት ሲሆን ሐሳቡንም በትዝብትና በንዴት ገልጾበታል። በግዞት እያለ ስለ እርሱ የተነሱ የሐሰት ወሬዎችንም ተችቶበታል። በግዞት ቆይታው ስቃይና እንግልት ይብቃ በሚል ፍርሃት አድሮበት የብዕር ጦርነቱን ከማካሄድ ወደ ኋላ ከማለት ይልቅ ያጧጧፈው አቤ መጋቢት 30 1961 ዓ.ም አንድ ለናቱ የተሰኘ መጽሐፉንም አሳትሟል። አቤ ከአማርኛ ልብ ወለድ ታሪኮች ውስጥ በስፋቱ የመጀመሪያ የሆነውን 602 ገጽ ባለው በዚህ መጽሐፉ አጼ ቴዎድሮስን የአንድነትና የእድገት ተምሳሌ አድርጎ በመሳል የሀገሪቱን አንድነት የሚያጠናክር ፈጣን ቴክኖሎጂን የሚያስገኝ መሪ በሚያስፈልግበት ሰዓት የነበረው አመራር ቀርፋፋ መሆኑን በመጥቀስ የአጼ ኃይለ ሥላሴን መንግስት ክፉኛ ነቅፏል። መጽሐፉ በወጣቱ የትውልድ ዘመን በጣም የተወደደ ስለነበር እስከ 1983 ዓ ም ድረስ በተደጋጋሚ ታትሟል። አቤ ህዳር 30 1962 ዓ ም መስኮት የተሰኘውን የግጥም መድብሉን ያሳተመ ሲሆን መጽሐፉም ነባሩን የኢትዮጵያ ግጥምና ቀኔ አይነት በየፈርጁ ተንትኖ በፊውዳል ኢትዮጵያ ፍትሕ ማግኘት የማይቻል መሆኑን አስቀምጧል። አቤ የሐሜት ሱሰኞች መስኮት ጎብላንድና አጭበርባሪ ውጦጣ በተሰኙ መጽሐፎቹ ስነ ጽሑፋዊ ሂሶችን ሰንዝሯል። በአጠቃላይ አቤ ከግዞት መልስ ሙሉ ጊዜውን ለድርሰት በማዋል ከመጽሐፍ ሽያጭ ብቻ በሚገኘው ገቢ የሚተዳደር ብቸኛ ኢትዮጵያዊ ጸሐፊ ለመሆን በቅቷል። አቤ 100 ግሬት ላይቭ ወይም 100 ታላቅ ሕይወቶች የተሰኘውን የእንግሊዝኛ መጽሐፍ የተወሰነ ክፍል የሕይወት ተረጓሚዎች በሚል ርዕስ በመስጠት ተርጉሟል። ሚያዝያ 10 ቀን 1964 ዓመተ ምሕረት ባሳተመው የረገፉ አበቦች በተሰኘ ልብ ወለድ መጽሐፍ የአማርኛ ሥነ-ጽሑፍ ከልጅነት ወደ ጉርምስና መሸጋገሩን በግልጽ አብስሯል። ሬትና ማር የተሰኘ የግጥም መጽሐፉን መጋቢት 12 ቀን 1965 ዓ.ም የጻፈው አቤ ጉበኛ በዚህ ጊዜ የሶስት ልጆች አባት ለመሆን በቅቷል። የመጀመሪያውን ወንድ ልጁን ካሁን በፊት እንደጠቀስነው በግዞት ላይ እያለ የወለደው ሲሆን ሁለቱን ሴት ልጆቹን ከግዞት መልስ የወለዳቸው ናቸው። አቤ ጉበኛ ላመንበት ዓላማ ሕይወቱን መስዋዕት ለማድረግ የተሰለፈው አቤ ጉበኛ የልጆች አባት ሲሆን ምን ይሰማው ይሆን? እስኪ ከራሱ የስንኝ ቋጠሮ እንረዳ። ወንድነት ደከመ ወኔ ተቀነሰ ሰው ራሱ ሲሞት ለልጁ አለቀሰ። ሞትን የማይፈራው ያቆራጡ ጀግና ልቡ ሁለት ሆነ ልጅ ከፈለውና ለማፍሰስ የሚችል የመራቢያ ሐሞት የህፃናት አፍነው ነው ገልዳፋው አንደበት። ያልወለደ አረደ ሲባል ለጨከነ ያልወለደ አይጸድቅም ተብሏል በደፈና ወንድ ልጅ ቢደፍርም ቢጨክን በራሱ ልጅ ካለው በኋላ የእሱ አይደለም ነፍሱ። በ1968 ዓ.ም ላይ ፖለቲከኛና ፖለቲከኞች የተባለውን ተውኔቱን በአገር ፍቅር ቲያትር ለህዝብ አቅርቧል። ተውኔቱ በምጸት የቧልታ ጻጻፍ የተጻፈ ሲሆን ተውኔቱን የፖለቲካና ፖለቲከኞች አለመጣጣም የነገሮችን ተገላቢጦሽ መሆን በማሳየት በወቅቱ የነበሩ ባለስልጣናትን በምጸት ተችቷል። ምንም እንኳን ተውኔቱ ታይቶ ሳይጠገብ እንዲቋረጥ ቢደረግም ዓይን ያወጣ ጭፍጨፋ በሚካሄድበት የቀይ ሽብር ዘመን ጥርስ እየተነከሰበት ባለበት ሰዓት ራሱን ለመሥዋዕትነት ማዘጋጀቱን አወጀ። አቋሙን በተግባር ለመተርጎም ሰላማዊ የብዕር ፍልም አጧጧፈ። ለሕዝብ አይበጅም ያለውን ሥርዓት በጽናት ተዋጋው። አቤ ሕይወቱን አደጋ ላይ ጥሎ ያየውንና ያስተዋለውን በግልጽ ለሕዝብ ለመተንፈስ ወደኋላ አላለም። ይህንንም በተለያየ መልኩ ይገልጽ ነበር። ለአብነት ለመጥቀስ ያህልም አቤ ሰፊ ሕዝብ ማለት ምን ማለት ነው? ተብሎ ሲጠየቅ ቢገሉት ቢገሉት የማያልቅ በማለት ነበር የመለሰው። በአብዮት በዓል ቀን ሴት ልጁን ሁለት የተለያዩ ቀለማት ያላቸው የእግር ሹራቦች ያልብሷታል። ታዲያ ምነው አቤ ብለው ሲጠይቁት ዓለምና ሶሻሊዝም እንደዚህ የማይገናኙ ናቸው ብሎ ነበር የመለሰው። አቤ በሕይወት ዘመኑ ከ27 በላይ መጻሕፍቶችን የጻፈ ሲሆን ከእነዚህም መካከል ከመቅስፈት፣ ሠራዊት ይጠንቀቅ፣ ሰውነት የሮማ ወዳደቅ ቂመኛው ባሕታዊ የአመጽ ኑዛዜ አልወለድም። የፍጡራን ኑሮ የራሄልምባ ሰይፈ ነበልባል አንድ ለናቱ መስኮት እድል ነው በደል የሐሜት ሱሰኞች ጎብላንድ አጭበርባሪው ጦጣ የህይወት ተርጓሚዎች የረገፉ አበቦች ሬትና ማር መሬት የማነው ዲፌንስ ፖለቲካና ፖለቲከኞች እንዲሁም ሌሎችም መጽሐፍቶች በአጠቃላይ ደራሲ አቤ ጉበኛ ለሚወዳት ሀገሩና ለህዝቦቹ ይጠቅማል ያለውን በማድረግና በብዕሩ ጨቋኙንና ግፈኛውን የአገዛዝ ስርዓት በመቃወሙ የካቲት አንድ ቀን 1972 ዓ.ም ምሕረት ተደብድቦ ተገደለ። የካቲት አራት 1972 ዓ.ም ምሕረት በኢስማላ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ስርዓተ ቀብሩ የተፈጸመ ሲሆን መታሰቢያ ሐውልቱም በዚህ ቤተክርስቲያን በር ላይ ይገኛል።